ሕዝቅኤል 36፡26 አዲስ ልብ እሰጣችኋለሁ፤ አዲስ መንፈስም በውስጣችሁ አሳድራለሁ፤ የድንጋይ ልባችሁም ከእናንተ አስወግዳለሁ፤ የሥጋንም ልብ እሰጣችኋለሁ። ትንቢተ ኤርምያስ 24 7 እኔም ጌታ እንደሆኑ የሚያውቅ ልብ እሰጣቸዋለሁ፤ በፍጹምም ልባቸው ወደ እኔ ይመለሳሉና፣ ሕዝብ ይሆኑኛል፤ እኔም አምላክ ሆናቸዋለሁ። ሁለተኛ ቆሮንቶስ 5:17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፤ አሮጌው ነገር አልፏል፤ እነሆ፣ ሁሉም አዲስ ሆነዋል። መዝሙረ ዳዊት 51 10 አምላኬ ሆይ፤ ንጹሕ ልብ ፍጠርልኝ፤ ቀና የሆነውንም መንፈስ በውስጤ አድስ።